በዩናይትድ ኪንግደም በቋሚነት ለመኖር ጥገኝነት የሚጠይቁ ስደተኞች 20 ዓመታትን እንዲጠብቁ ሊደረግ ነው። ዘገባው የቢቢሲ ነው፤ ዝርዝሩን እንደሚከተለው እናቀርበዋለን። በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት የሚያገኙ ስደተኞች በአዲሱ ዕቅድ መሠረት በቋሚነት በአገሪቱ ውስጥ ለመኖር ከመመልከታቸው በፊት 20 ዓመታትን መጠበቅ እንደሚኖርባቸው ነገ ይፋ እንደሚደረግ የአገር ውስጥ ጉዳዮች ሚኒስትሯ ሻባና ማህሙድ ተናግረዋል። በዩናይትድ ኪንግደም አዲስ የተረቀቀው የጥገኝነት ፖሊሲ መንግስት፣ በትናንሽ ጀልባ ወደ አገሪቱ የሚገቡና የጥገኝነት ጠያቂዎችን ቁጥር ለመቀነስ ጥረት እያደረገ ባለበት ወቅት ይፋ የሚሆን ነው። በዕቅዶቹ መሠረት ጥገኝነት የተሰጣቸው ሰዎች በአገሪቱ ውስጥ በጊዜያዊነት ብቻ እንዲቆዩ የሚፈቀድላቸው ሲሆን የስደተኛ ሁኔታቸውም በየጊዜው እየተገመገመና የትውልድ አገራቸው ደህንነቱ የተጠበቀ ነው ተብሎ ሲታመን እንዲመለሱ ይነገራቸዋል። ታዲያ በአሁኑ ጊዜ የስደተኝነት ቆይታ ለአምስት ዓመታት የሚቆይ ሲሆን ከዚያ በኋላ ሰዎች በአገሪቱ ውስጥ በቋሚነት ለመቆየት ማመልከት ይችሉ ነበር። አሁን ግን የአገር ውስጥ ሚኒስትሯ የመጀመሪያውን ጊዜ ከአምስት ዓመት ወደ ሁለት ዓመት ተኩል ለማሳጠር ይፈልጋሉ። ከዚያ በኋላ የስደተኛ ሁኔታ በየጊዜው ይገመገማል ብለዋል። ነገር ግን በዩኬ ውስጥ ቋሚ መኖሪያ ፍቃድ ለማግኘት የሚፈጀውን ጊዜም ከአምስት ዓመት ወደ 20 ዓመት ለማራዘም አቅደዋል። ማህሙድ እሁድ ዕለት ለታተመው ታይምስ እንደተናገሩት ማሻሻያዎቹ የተነደፉት ሰዎችን በመሠረታዊነት ወደዚህ አገር ሕገወጥ ስደተኛ ሆናችሁ አትምጡ፣ በጀልባ አትግቡ ለማለት ነው። አክለውም ሕገወጥ ስደት አገራችንን ፈተና ውስጥ እየከተታት ነው ካሉ በኋላ አገራችንን አንድ ማድረግ የመንግስት ኃላፊነት ነው ብለዋል። ይህን ካላስተካከልን አገራችን ይበልጥ እየተከፋፈለች የምትሄድ ይመስለኛል ሲሉ ለጋዜጣው ተናግረዋል። ይህ የስደተኞች ፖሊሲ የተወሰደው በግራ ዘመም ሶሻል ዲሞክራቶች ከምትመራው ዴንማርክ ሲሆን አገሪቱ በአውሮፓ ካሉ ሌሎች አገራት አንጻር በጣም ጠንካራ የሆነ የስደተኞችና የጥገኝነት ጥያቄ ስርዓት አላት። በዴንማርክ ውስጥ ስደተኞች ለሁለት ዓመታት ብቻ የሚቆይ ጊዜያዊ የመኖሪያ ፈቃድ ይሰጣሉ። በመጨረሻም የጥገኝነት ጊዜያቸው ሲያበቃም እንደገና ማመልከት ይጠበቅባቸዋል። ታዲያ የዩኬ አገር ውስጥ ጉዳዮች ሚኒስትሯ አዲሱ አካሄድ ግን ከአንዳንድ የሌበር ፓርላማ አባላት ተቃውሞ እንደሚገጥመው ጥርጥር የለውም። የሊበራል ዲሞክራት የአገር ውስጥ ጉዳይ ቃል አቀባይ ማክስ ዊልክሰን፣ መንግስት በኮንዘርቫቲቮች የተፈጠረውን ስርዓት የለሽ የጥገኝነት ስርዓት ለማስተካከል አዳዲስ መንገዶችን መመልከቱ ትክክል ነው ብለዋል። አክለውም ሌበር እነዚህ እርምጃዎች የጥገኝነት ጥያቄዎችን በፍጥነት የማስኬድ ሌላ አማራጭ መሆናቸውን መካድ የለበትም። ስለዚህ እዚህ የመኖር መብት የሌላቸውን እናስወግዳለን በሚል ራሱን መሸንገል የለበትም። የስደተኞች ካውንስል ዋና ሥራ አስፈጻሚ ኤንቮር ሶልሞን የመንግሥትን ዕቅዶች ጨካኝና አላስፈላጊ ሲሉ ገልጸው በአስከፊ ጦርነቶች መካከል የቤተሰብ አባላቶቻቸውን ሲታሰሩ ሲሰቃዩ ወይም ሲገደሉ ያዩ ስደተኞች አይመለሱም ብለዋል። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን። ቸርንቆይ